ወደ ቤተሰቦቻችን ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ላይ የተባለው ቪዲዮ ነው የመጣሁት። በብሩኬና በሃይሚና ነው የመጣሁት ማለት ነው። እኔ የገረመኝ ማለት ነው እውነት ለምናገር በጣም ነው የገረመኝ ማለት ነው። እስቲ እናንተ ኮሜንት ላይ አስቀምጡልኝ ማለት ነው። እንግዲህ ትላንትና እንዳያችሁ ሃይሚና ቦቦ ማለት ነው በጣም እየሳቁ ፍልቅልቅ እያሉ እየዘፈነችለት ነበረ። ደግሞ ድምፃዋው አሁኑ ነው ጨረቃዋ ማለት ነው እና የትንሽ ቅመም ሀይሚ ማለት ነው የብሩኬ ንግስት ስዘፍንነት ነበረ። ዛሬ ለምንድን ነው ግና ኩር ሰው የመጡት ማለት ነው? እና ማን ነው ዩቲዩበር አቁርፎ ሲመጣ የሚደብረው ማለት ነው። እኔ ማንኛቸውም ዩቱበሮች ማን ነው አቁርፎ ሲመጡ እንዴት እንደምናደድ ማለት ነው። ለምን እንደሆነ እኔ እንጃ። በነገራችን ላይ ያው እነሱ የሆነ ሰውን ለመሳብ የሆነ ነገር ለማድረግ፣ በተለይ ደግሞ ብሩኪና ሀይሚ የሰውን እድገት ይፈልጋሉ። ለዛም በቃ ሁልጊዜ የሆነ የሚመጣው ቪዲዮ ሌላ ነው፣ እነሱ ደግሞ የሚወስዱት ፎቶ ሌላ ነው ማለት ነው። እና ደስ ይላል ብቻ ከምሬ ነው ላችሁ ግን፣ በነገራችን ላይ እኔ አኩርፎ የሚለጥፍ ዩቱበር እንዴት እንደሚያናዱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ ቤተሰቦች ሰላም ሰላም ያለ እያላችሁን በሰላማችሁ ብዙ ዝትርፍርፍ ይበልልኝ። ይህንን ቪዲዮ ጎደዳችሁ ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ሰብስክራይብ ደግሞ አድርጉ፣ ውድ የኛ ድንቅ ቤተሰቦቻችን። አይከፈልበትም፣ ለእኛ ግን ይጠቅመናል፣ ያበረታተናል፣ ወደ እናንተ ደግሞ በደስታ እንድንመጣ ያደረገናል። ብዙ ነገር ሞራል ይሆነናል ማለት ነው። እና በዚህ አጋጣሚ ሩታና አብርሽ እየደረሱ አገር ገቡ ወይስ ዱባይ ናቸው የምትሏላቸው እውነት ለመናገር እኔ ራሴ ያላወቅኩም፣ ማለት ነው እና ስልክ ቀጥታ አይሰራም። ቢወጡ ነው ቀጥታ ይሰራል። በነገራችን ላይ ግን የሚያነሳው ሰው የለም፣ እኔ እንጃ፣ ሾፌራቸውም አያነሳውም። ወደ ኢትዮጵያ ግን አላቅም ለዚህ መልስ ደግሞ በጣም ይቅርታ ብዙዎቻችሁ ዱባይ እስካሁንም አልሄዱም ወይስ ደግሞ ኢትዮጵያ ዛሬ ይገባለሁ ብለው ነበር እያላችሁ ነው። የዚህ ነገር ዛሬ አላወኩም። እኔም እንደናንተ ነው የምጠብቀው ማለት ነው። እንግዲህ ከሄዱም ደግሞ መልካም ጉዞ ብለናል፣ በሰላም እንዲገቡልን፣ በሰላም ደግሞ አሪፍ ቪዲዮ እንዲለቁልን በተስፋ ጠብቃለን። ያው ማታ እናቃለን። ማታ እዛ ከደረሱ በኋላ ያው እንደውላለን፣ እናሳውቃችኋለን። አትጨናነቁም የእኛ ድንቅ ቤተሰቦች ትለያላችሁ። ከሆነ ለዛ እኮ ነው ደግሞ ምክንያት እኮ ነው የምወዳችሁ፣ የአብሬሽ የሩታ፣ የሁላችሁንም ቤተሰቦች ማለት ነው። ለሰው ያላችሁ ክብር በጣም ይለያል እና ትላንትና በለቀቁት ኮት ቪዲዮ ብዙዋችሁ አዝናችኋል። በቃ ኮሜንት ሁሉ በጣም ነው ያሳዘናችሁኝ። ብቻ ለሁሉም ነገር አልሐምዱልላህ ነው። የሰው ልጅ አይፈተነኛ አይባልም። ብቻ ፈተናውን እንድናልፍና ሰብር እንድናደርግ እቅዋውን ይስጠን አላህ እንሻላህ። ልጆቷም ደግሞ በቅርብ ሙሉ አፍያዋን፣ እናቷም ደግሞ እንደዛ የምታለቅስ የደስታ ው ቀን ደስ ብሏት ትመጣለች ብዬ ተስፋ አረጋለሁ ማለት ነው። ባላ ተስፋ አይቆረጥም እንግዲህ አላህ እኮ እንደኛ አይደለም። እና ይምረናል። ማለት ነው። ስንት ነገር እናጠፋለን እኛ በዘች ዱንያ ላይ ቆመን ብዙ ነገር እናደርጋለን፣ እሱ እየማረን ነው ወንጀላችንን ሁሌ። እሷ ደግሞ በተለይ ህጻን ልጅ ናት እና ምንም ነገር አታቅም፣ ይምራታል። አለው ልሽ ይላታል። አንድ ቀን ማለት ነውና ወደ ህቶቼ ከልብ አመሰግናለሁ። ብዙዋችሁ ራሱ በውስጥ ላብር ሼር አድርገናል። አይዞሽ፣ አብሽሪ፣ በያት ምታቂያት ከሆነ ደዊ ላት እያላችሁ ምነ እውነት ከልብ ነው የምናመሰግነው። እንደዚህ ለክፉ ቀን መጥቆሙ ህቶቼ ማለት ነው። ሁላችሁም በጣም ነው የምትለዩት። አላ ያክብርልኝ፣ ከኔ የበለጠ እኔ አከብራቸዋለሁ፣ ግን አላ ደግሞ በበለጠ ያክብርልኝ። እንግዲህ ዛሬ ብሩክና ሀይሚ ለምን አኮረፉ እና ንገሩኝ። የዚህ መልስ ከእናንተ ጠብቃለሁ ማለት ነው። ትላንትና እየሳቁ ነበረ፣ ዛሬስ ኩርፊያ ለምንድን ነው? እኔ ልንገራቸው ማለት ነው። ኩርፊያ እንግዲህ ሀይሚና ብሩኬ እንደምታቋቸው ከሰው ጋር መብላት፣ ከሰው ጋር መጠጣት፣ ሰውን ማሳደግ፣ ሰውን ከፍ ማድረግ እና እውነቴ ነው። ጨረቃ ፋሚሊዎች ትለይ ያላቸው በዚህ አጋጣሚ ያንን ስለሆነ ነው እንጂ እመኑኝና ምንም ነገር አልተፈጠረም። እንግዲህ ወይም ብራንክ ይሆናል ወይም ሀይሚ ደንግጣ ይሆናል፣ ወይም ደግሞ ብሩኬ ደንግጦ ይሆናል። በቃ እነሱ ጋር እንደዚህ አይነት ጨዋታ ነው። ደስ የሚል ቪዲዮ ነው የሚሰሩት በነገራችን ላይ እና ማንንም የማያስከፋ ማንንም የማይነካ በቃ ምንም አይነት ንክኪ የሌለው ነገር ነው የሚሰሩት ሀይሚና ብሩኬ። በዚሁ ከቀጠሉበት ማለት ነው። አንድ ቀን ሰይጣኑ መጥቶ ካልወሰወሳቸው ማለት ነው። እና ለሁላችንም ሰይጣኑ ያርቅልን። እውነት ለመናገር ምንም ነገር ይኖራል ብዬ አላስብም። እንግዲህ ወንድማቸውን ሊያሳድጉ ያው እኛም ራሱ ስለምንወዳቸውና ስለምናደንቃቸው ምን ተፈጠረ ይሆን ብለን በክት ጓጉተን እንድንጠብቃቸው ነው የሚመስለኝ። ሌላ ነገር የለም ማለት ነው። እንግዲህ እኛ የእነሱ ዘበኛ ሆነናል ዘንድሮ ማለት ነው። ደግሞ የሚገርመኝ ማለት ነው፣ ሁሉም በየግሉ ማለት ነው ማታ ጠብቁ የምትባል ነገር እንዴት እንደምታስቀኝ እኔ ማለት ነው። እናንተም እንደኔ የሆናችሁ ልጆች አላችሁ እኔ እንጃ ካላችሁ እስቲ ኮሜንት ላይ አስቀምጡ። እኔ ሁሌ ነው የሚገርመኝ፣ ትንሹም ትልቁ በቃ ማታ ጠብቁ፣ ማታ ጠብቁን የምን ቀጠሮ እንዳላቸው ማለት ነው። ብቻ ይሆንላችሁ። እኔም ደግሞ አንድ ቀን ሀገር ስገባው ማለት ነው ለየት ባለው ቪዲዮ ማታ ጠብቁኝ እላችኋለሁ እና ይህንን ቪዲዮ ደግሞ አስታውሳችኋለሁ።